አሻ፣ አመሰግናለሁ ዶክተር ግርማ ገብረ የሀገሪቹ ባህል ሕክምና መስጫ ማዕከል ሬዚዳንት ነኝ። እንኳን ለብርሃነ ትንሳኤው በሰላም አደረሰን፣ አደረሳችሁ። አንድዬውን ልጁን ለትንሳኤ የሰጠን ፍጹም ፍቅሩን፣ ማንም ማድረግ የማይችለውን ፍጹም ፍቅሩን፣ አምላካዊ አካሉን በመስቀል ላይ ለእኛ ሲል የተሰቀለው ኢየሱስ ክርስቶስ በዓልነ ትንሳኤ ነውና ይሄን ደግሞ እንደ አገሪቹ እንደ አባትነታችን እንኳን አደረሳችሁ ለማለት ወድጄ ነው። ለመላው ክርስትና ህዝብ እንኳን አደረሳችሁ አደረሰን እላለሁ። አብዛኛው ህብረተሰባችን ሁለት ወር ከቅባት ምግቦች ተለይቶ ያለበት ስለሆነ ነገ ጾሙ ሲፈታ እንግዲህ በአንድ ጊዜ ቅባት ምግቦችን በብዛት መብላት እንደሌለብን እንደ አገሪቹና እንደ ዶክተር ግርማ ይሄን እገልጻለሁ። ቅባት አንጀታችን ቅባት ከራቀ ሁለት ወር ወይንም አምሳ አምስት ቀን ነው። ይህን ነገር በአንድ ጊዜ ዶሮም ሆነ እንቁላል ቅባት ነገር መስጠቱ አንጀቱ ቶሎ መምጠት ስለማይችል ለብዙ አይነት በሽታዎች ስለምንጋለጥ ቀስ እያልን መጀመሪያ እንግዲህ እንደ ባህልም የሚወሰዱ ነገሮች አሉ። እነዛን በመውሰድ አንጀታችንን ማለማመድ እንዳለብን ቀስ እያልን ምግቡንም ደግሞ ሌሊት እንደተነሳ መብላትና ዶሮም በጣም ከባድ ቅባትም እንቁላልም ስላለው ያን ቅባት ወደ አንጀታችን ሆኖ የአንጀት መድረቅም ብዙ አይነት በሽታዎች ስለሚያስከትል እነዚህ ነገሮች በእጃችን ነው ያሉ መድኃኒታችንም ምግባችንም በእጃችን ስላለ ጥንቃቄ ማድረግ እንዳለብን ይህንን እላለው። በልተንም ደሞ አንጀታችን ላይ ወይም ሆድ ቁርጠት ወይንም መንፋት ካለ ጅንጅብል፣ እሷን ከጥፎ ሻዩን ከተቻለ ሻዩን፣ አለዛ አንድ ስንዝር ያለች ጣት ስንዝር ያለች ሆን ያህል አኝኮ መዋጥ እና ከዛም ከባዘ ወደ ሐኪም ቤት መሄድ ነው። አንጀት ላይ እንቅባ በምንበላበት ሰዓት ላይ መነፋትና እንጀታችን ማስቸገር ስላለው እንደተለምዶ ተልባ፣ ፌጦ፣ የሱፍ ፍትፍት አነስ አድርጎ እነዚህ እነዚህ ነገሮችን መመገብ ነው መጀመሪያ። ከዛም በኋላ ደግሞ እንግዲህ ከተመገቡ በኋላ ጥሬ ስጋ በአስቸኳይ መብላት የለብንም። ጥሬ ስጋ ምክንያቱም ለሪህ በሽታ ቶሎ ስለሚቀሰቅስና ሕመም ስለሚያደርግ አጠቃላይ ቅባትና በርበሬ የበዙባቸው ምግቦችንም ቶሎ አለመብላት። ይህም ከሆነ ደግሞ እንዳልነው በባህል መጀመሪያ እናቶቻችን እንደሚያሳውቅን ፌቶ ፍትፍትና ተልባ መብላት እንዳለብን መክራለሁ። የባህል ሕክምና አዳኝ እንደመሆነ ቢታወቅም ገዳይም ነው። በቲክቶክ ይህን ቅጠል ብላ፣ ይህንን ስር አኝክ፣ ይህን አድርገህ እንዲብሰጥ የሚለውን ነገር ተጠንቀቁ። የኢትዮጵያ ሕዝቦች ሁሉም የሚናገረው በቲክቶክም ሆነ በምን የሚለቀው አዳኝ አይደለም። እባካችሁ ይኸው ሰሞኑን የጋ የተከሰተው በቲክቶክ አይቼ ነው ብላ ጨፍጨፈሽ ጨጨፈሽን ጠጭ ብሎኝ ብላ ጠጥታ ጉበቷ ከጥቅም ውጭ ሆኖ ከኛም ውጭ በማድረግ ወደ ሆስፒታል ሄዳ ህይወቱ አልፏል። እባካችሁ የኢትዮጵያ ህዝቦች ተጠንቀቁ። ሁሉም የባህል አዋቂ ነኝ የሚል ለመግደልም ይደርሳል። እና ተጠንቀቁልኝ። አሁን በዚህ በበዓሉ ምክንያት ሆን ብለው ሊሰራጩ ይችላሉ። ፍቃድ የሌላቸውን ተጠንቀቁ። የተሰጠ ሁሉ ያድናል አይደለም። ወደ ሆድ የሚገባ ሁሉ ጉበትን ሳይነካ የሚያልፍልን ጉበታችን አንዴ ከተጎዳች ደግሞ ብዙ አይነት ዋጋ አስከፍለናል። ይህንን እንግዲህ እንደ አባትነቴ እንደ ዶክተርነቴ ተጠንቅቃችሁ እላለሁ። አመሰግናለሁ። አገራችን ኢትዮጵያ ሰላም ትሆንልን። በድጋሚ ለሁላችሁም ለኢትዮጵያ የክርስትና ምነት ተከታዮች በድጋሚ እንኳን አደረሳችሁ እላለሁ።